እኔ ነገ መልቅያማ የምፈልገው ከአላህ ዘንድ በቃ አንተ ልክ እንደ ነቢይ ሙሐመድ ሰለላሁ አለይሂ ወሰለም እንደነ ኢብራሂም እንደነ ኢስማኤል የእነርሱን መንገድ በምድር ላይ አስተምረሃልና ና ከእነሱ ጋር ሁን የምባልባትን ቀን ነው የምጠብቀው። ትልቁ ስኬት ማለት ያ ነው። ትልቁ ክስረት ማለት ነገ መልቅያማ አንተ ስታስተምር የነበረው ለበቃ ለእኔ አይደለም ተብለህ ከነቢያቶች አትሆንም ከተመለስኩኝ በቃ ለእኔ ትልቁ ክስረት ያ ነው።

ሰዎችን ወደ እኔ መንገድ እንደ ነቢያ ጠርተሃል እንድለኛ አምላኬ ነው እዛቸዋል። ከባዕድ አምልኮ ሰዎችን ማዳን ማ እንትን ስል ያ ነገር ነው። ተዚህ የሚለ ጭንቅላት ላይ ያለሁ አምላኬ አላህ ነገ ወልቅያማ እንደነ ነቢ ስ ላ ስለም እንደነ ኢብራሂም እንደነ እስማኤል ሰዎችን ወደ እኔ ጠርተሃል ብለህ ከነሱ ጠርታ አድርገኝ የሚለው ነው። በቃ ከነሱ ያድርገን። ነቢዩላህ ዩሱፍ ምናለ ተወፈኒ ሙስሊምን ወአልሕቅኒ ቢሳሊሒን ይላል። ከደጋጎች አስጠጋኝ አለ ኢብራሂም ምን አለ ረቢ ሀብሊ ሑክመን ወአልሒቅኒ ብሳሊሒን አለ ከደጋጎች ያስጠጋኝ ይላሉ እኔም ዛሬ ነቢያቶች ያደረገት እንደሆ ነው ማደርግ አላህ ነገ መልቂያማ በዚህ በሰራይ የዛኔ ይሄን ቃል እንዲ ላይ ነው በቃ አንተ ከደጋጎችን ጋር ነህ እነ ኢብራሂም እነ እስማኤል አስተምረው የሄዱትን መንገድ አንተም ቀጥልሃል መባል ያሰላም ትልቁ ስኬት ይሄ ነው በቃ ከዚህ ሌላ ሌላ ምንም ነገር አልፈልግም አላህ ይህንን እንዲወፍቀኝ ሁላቸውም ዶ አድርጉልኝ። ያችን ቃል ከአላህ ዘንድ እናገኛል። እና እኔ ደግሞ ሌላ ምጠይቅ ጥያቄ ማለት አሁን ያለሁት ኢማራት ነው። ከአረባት ሀገር ሁሉ ኢማራትን ለምን መረትክ? ማለት ስዑዲያን ለምን እንግዲህ አልሄድክም ብዬ ደግሞ ውስጤ ጥያቄ አለኝ። ለምን ኢማራትን መረትክ? ሳውዲ ለምን አልሄድክም? እዛም እድሉ ብታገኝ ወደዛ ትሄዳለህ ወይ? ትልልቅ ጃምዖች አሉ መዲና ላይ ያን ነገር ሳስብሃል ወይ የሚለውን ነገር ሳውዲ ከዚህ በፊት እጅ አለሁኝ ወደፊትም ለመሄድ አስባለሁኝ ለዑምራ ሊሀጅ ምናምን ኢንሻላህ። ሌላው ነገር እዚች ሀገር ትንሽ ነፃነት አለ መሰለኝ ከሌላው ምናልባት ሳውዲ ላይ ሆነ አንዳንድ ጊዜ የሆነ ሰዎች ጫማ ቢኖራቸው ራሱ እንደዚህ ነፃነታቸውን እኔ በህይወቴ ነፃነት ወዳለሁ፣ እና ከዚህ አንፃር ይህች ሀገር ትንሽ ትንብላኛ ተመችታኛለች። እና ሌላው ሀጅ እምሯ ምናምን እንደዚህ እንዲሁም ለእውቀት ከተባለ ሳውዲ የሚያክል የለም። እኔም መዲና ላይ ትልቅ ጫማዎች ስላሉ ያን ነገር አስበህበትም ታውቃለህ። ማለት በዛ ጃሚያ እድል አግቼ ነበር የዛኔ ዛሬ በፈረንጆች ሁለት ሺ አስራ ሁለት ከስንት አመት በፊት ማለት ነው ወይ? ሁለት ሺ አስራ ሁለት ከአስራ ሶስት አመት በፊት ከአስራ ሶስት አመት በፊት በሄድኩኝ ጊዜ የዛኔ ሱዳይስ ቤት ግብዣ ተደርጎልን ነበር። ሱዳይስ ቤት ይጄ ነበር የዛኔ የራት ግብዣ ተደርጎ ሱዳይስ ቤት ሄድኩኝ። ሱስየትኛው ግን መካ ያለው መካ ያለው፣ ከቤቱ ሄድኩኝ። ሰላም ብሎኝ ምናምን እንደዚህ ግንባሪን ስሙ ምናምን ምናምንቤት ምናምን ልጅነን የዛኔ ያስበ ከዛሬ አስራ ሶስት ምናምን በፊት ነውዚያ የዛኔ ከቤቱ ከገባን በኋላ የራት ግብዣ ምናምን በላ፣ ከዚያ በራሱ ስም የታተመ በራሱ ወጪ የታተመ ቁርአን ከአብዱራህማን ሱዴይስ ብሎ ስጦታ ምናምን ሰጠኝ። ቤት ኢትዮጵያ ድረስ ይዤ መጥቼ ነበር። የዛኔ እሱ ቤት እንዳለሆኝ ከጃሚያት ል ኢስላሚያ ቀጥታ መግባት የምትፈልጉ ከሆነ ብሎ እድል መጣለን። ምንም ፈተና ምናምን ያስፈልጋችሁ ና በዚህ በቃ ለእናንተ እድል ተከፍቶላችኋል፣ ሲባል ፎርም ሙሉ ተብሎ ወረቀት መጣ። እዚያ ቆይ ለመማር ምን ያክል አመት ይወስዳሉ ምናምን ብዬ አንዱን ዝም ብዬ ስጠይቀው ቢያንስ በጥቂቱ ሰባት አመት ድረስ ዶክትሬት እስክትይዝ ምናምን ምናምን አለኝ። ሰባት ዓመት ሁሉ ከእናቴ ርቄ ምናምን እንደዚህ ልኖር? ገና እዛኔ እንደሄድኩ ራሱ አልቅሻለሁ። የምሬ ነው፣ በጣም ያለቀስኩት እናቴ እያልኩ ማለት። ጭራሽ ሰባት ዓመት ርቄ ምናምን ልኖር ማ ይቅርብኝ፣ አልፈልግም አልኳቸው፣ አልፈልግም አልኩኝ። በዛው ያን እድል መለስኩት። ልጅነትም ነበር ያኔ፣ ትንሽ እንሻላ፣ እድሉ እንደገና ይገኛል፣ ቤዝኒላ እንሻላ። አይ በጣም በጣም እኔ ብዙ ጊዜ ውስጤን ለምንድን ነው ሆሱ በቃ መዲና ጀምዓ ለምንድን ነው እዛ ያል ሄደው የሆነ ነገር አንድ ቀን ጠይቃ አለሁ ብዬ ነበር፣ አስብ ነበር። ያው አልሐምዱሊላህ እሱ ዛሬ በጣም ገርሞኛል። እስከ ሶዴስ ቤት ራሱ ድረስ ሂዳን ማሻላ። አይ በጣም እንሻላ፣ እድሉ ከተገኘ ደግሞ እንሻላ። ነገ እኛ እንግዲህ ትልቅ ሀገራችን ላይ አንድ ትልቅ አሊም ትሆናለህ ብለህ የሌሎችን ለማ ቦታ ትተካለህ ብለን የምንጠብቀው ወንድማችን ነ ቢዝኒላ። እሱን ደሞ አላህ ይወፍቀህ በጣም ደስ የሚል ነገር ነው። ሙሳ እሺ፣ እስካሁንስ አለ አለው እያየው ነው። ያው አብዛኛቹ ጥያቄ ፐርሰናል ጥያቄዎች ናቸው። ተወሰኑን ስላሉ ነው አብዛኛውን አንተ እየጠየቀው ነው። ቆንጆ ቆንጆ ጥያቄዎች ማለት የሚጠቅመንን ጥያቄ ብንጠይቅ ነው አንደኛ እንደ ሃይማኖትም እንደገና ደግሞ በፐርሰናል በሰው ህይወት ብዙ ምንስን ጥያቄዎች ላለማቅረብ ነው። እንሻላ ሌሎቹ ስለ ሃይማኖታዊ ንጽጽር ትምህርቶች እና በተለይ ደግሞ በተለይ አሁን እነዚህ ቁርአን ላይ አብዛኛዎቹ ቁርአን ለመቅራት እናስባለን፣ ጊዜ ጊዜው እንደት ነው ጊዜ እንዴት አመቻች ስን ነው የምንቀራው? በጣም እየስቸገረ ነው። እንደገና ደግሞ ተስፋ የመቁረጥ ተስፋ እንዳንቆርጥ ምን እናደርግ? ምን ትመክረናለ? የሚሉትንም እስኪ የተወሰነ ሀሳብ ስጣቸው። ተስፋ እንዳትቆርጡ ትልቁ የሚረዳቸው ነገር ከእውቀት በኋላ ነገ ወልቅያማ የሚገኘውን ምንዳ ማሰብ ነው። የሰው ልጅ እውቀትን ቁርአን ካፈዘ በኋላ ዲናዊ እውቀትን ተምሮ ከዚያ በኋላ ሰዎችን በሚጠቅም ጊዜ የሚያገኘውን ምንዳ ሲያስብ ጊዜ እንጂ ጥንካሬ ነው የሚያገኘው፣ በሌላ አይደለም። እኔ ቁርአን ስንቀራ ጊዜ ዛኔ

አሁንም የጀነትን ደረጃዎች እየቀራ ውጣ ከአንተ ዘንድ ባለው ቁርአን ልክ እስክትደርስም ድረስ ቅራ ይባላል። ታዲያ ይህን ደረጃ ለማግኘት የሚለው በጣም ልዩ ስሜት ነበር በውስጤ ላይ። እና ይሄን ነገር አስባችሁ እንትን ስትሉ በጣም ትልቅ እንትን ትሉበታላችሁ። የቅያማ ቀን የትንሣኤ ቀን

ጥልሃት ትሄዳለህ። ሊኩል ብርኢ ሚንሁም የመይዚ ሸእን ዩሪ ሁሉም ሰው ዛኒ የራሱ የሚያስጨንቀ ጉዳይ ያለው አላላ ብታቸዋል። በጣም ሁሉም በቃ እንትን ይላል፣ ይሸሻል፣ አንዱ ከሌላው ቁርአንን የያዘ ሰው ሲቀር አሉ ነብዩ ሰለላሁ አለይሂ ወሰለም። ቁርአን የያዘ ሰው ግን ጭራሽ ወላጆቹን ፍለጋ ይሄዳል አሉ